ዘጸአት ምዕራፍ 12 ከ25 ጀምሮ፣ እንዲህ ይሆናል፣ እግዚአብሔር እንደተናገረ ወደሚሰጣችሁ ሀገር በገባችሁ ጊዜ ይህን አምልኮ ጠብቁት። ይህን አምልኮ ጠብቁት። እንዲህም ይሆናል ልጆቻችሁ ይህ አምልኮ ለናንተ ምንድን ነው ባሏችሁ ጊዜ፣ እናንተ በግብጽ ሀገር በእስራኤል ልጆች ቤቶች ላይ አልፎ ግብጻውያንን በመታ ጊዜ ቤቶቻችንን ያዳነ የእግዚአብሔር የማለፍ መስዋዕት ይች ናት? ትላችኋላችሁ። ህዝቡም ተጎንብሶ ሰገደ። አሜን፣ ኢየሱስ ጌታ ነው። በጣም ሁላችንም የምናውቀው ዘፀአት ምዕራፍ 12 ላይ አንድ ሀሳብ ነው የሚያወራው። ሙሴ ገና ያልወጣውን ህዝብ እንደሚወጣ በትንቢት መንፈስ ገብቶ ምድሪቱን ከነአንን በወረሰ ጊዜ ሲቀመጥ አንድ የምስጋና ወይም የአምልኮ ባህልና አዲስ ስርዓት ከእግዚአብሔር ተቀብሎ ለህዝቡ ይሰጣል። እንደምታውቁት ዘፀአት 12 ላይ ገና ከግብፅ አልወጡም። የአራት መቶ ዓመት ባርነት ሊሰበር ነው። መልካም የምስራች ዜና መጥቷል። እግዚአብሔር የህዝቡን ጮት አይቻለው፣ ምድራቸውን ደግሞ አስለቅቄ አሞራውያንን መትቼ ወደ ተስፋይቱ ምድር አስገባለሁ ብሎ በሙሴ ተናግሮ ነበር። እና እግዚአብሔር እንደዚህ አለ በሙሴ በኩል፣ አዲስ በዓል ከእናንተ ፈልጋለሁ። ይሄ በዓል ፋሲካ ይባላል። ይሄንን የፋሲካ በዓል በአምልኮ ነው የምታደርጉት። አይቀርምና ልጆቻችሁ ይሄንን ስርዓት የማያውቁ ልጆቻችሁ የባርነቱን ጉልበት ያላዩ ያልሰሙ፣ በነፃነት ምድር የተወለዱ አንድ ቀን ይጠይቋቸዋል። ምን ብለው ነው የሚጠይቋችሁ? ይሄ በዓል ምንድን ነው? ቂጣ ስታደርጉ እናያለን፣ እርሾ የሌለው ቂጣ ሲበላ እናያለን። ፋሲካ የሚለውን ድምፅ እንሰማለን። ምንድን ነው ትርጉሙ ብለው መጠየቃቸው አይቀርም። የሚጠይቅ ትውልድ ይመጣል። ለዛ ጥያቄ አለ ሙሴ እንደዚህ ብላችሁ መልሱላቸው። የመጀመሪያ ከናንተ የሚገባው ይሄንን አምልኮ በዓል ጠብቁት። ቁጥር 26 ላይ ይህንን አምልኮ ጠብቁ እንዳይቋረጥ እግዚአብሔር ነው ያለው፣ አምልኩ በዚህ አምልኮ ውስጥ ለምን ሲባል እግዚአብሔር በግብፃውያንና በእስራኤላውያን መካከል ሞት ባለፈ ጊዜ ጣልቃ ገብቶ በደም ምልክት ሞትን ከልክሏል። ይሄ በዓል ተራ በዓል አይደለም። ይሄ በዓል ነጻነት የመጣበት በዓል ነው። የአራት መቶ ሰላሳ ዓመት ባርነት የተሰበረበት ነው። ያንን እያሰባችሁ ታመልኩኛላችሁ። ኢየሱስ ጌታ ነው። ምናልባት ዛሬም በዓል ምን ይሰራል አልባስጥሮስ ምንድነው የሚል ጥያቄ ላለው ካለ በእኛና በሞት መካከል የፋሲካው በግ የእኛ በጉ የናዝሬቱ ኢየሱስ ክርስቶስ ደሙን በመስቀል ላይ አፍስሶ እርሱ እኛን የራሱ ያደረገበትን እያሰብን አምልኳችንን እንቀጥላለን። እስቲ የፋሲካ በግ ታርዶልኛል ብለው ድገሙና እንደገና ምዕራፍ 12ን ግን ሙሉን ይዩት። ታሪክ የተቀየረበት ነው። የግብፅ በዓል የተወገደበት፣ አዲስ የአምልኮ በዓል የመጣበት፣ የግብፅ አቆጣጠር የተወገደበት፣ አዲስ አጀንዳ የመጣበት፣ አዲስ ስርዓት የመጣበት ነው። ይሄ ይዘከርልኛል አለ እግዚአብሔር። ህዝቡን ሁሉ በዚህ እውነት አሳድጉት ለምን አምልኮ ለምን ዝማሬ ለምን ምስጋና ለምን አልባስጥሮስ ለምን የሚል ከመጣ አንድ ያለፈን ነገር አለ ሞት ይባላል እርግማን ይባላል ተሰብስባችሁ ለምን ታሸበሽባላችሁ አንድ የሆነልን ነገር አለ ከዘላለም ሞት ወደ ዘላለም ህይወት መተናል እግዚአብሔር በእኛና በሌሎቹ መካከል ልጁን ልኮ የፋሲካው በግ የናዝሬቱ ኢየሱስ ደሙን አፍስሶ ልጆቹ አድርጎናል። እንዘምራለን፣ አይቋረጥም። ምክንያት ካላችሁኝ ደም ፈሶልናል። ምክንያት ያቀረበው ሌላ አይደለም። በፋሲካ ደም ፈሶ መቃንና ጉበኑ ላይ ደም ተቀብቶ ሞት ቤታችንን አልፏል። ዛሬ አለ እግዚአብሔርን ለማምለክ ስለ ልጁ ስለ ኢየሱስ ክርስቶስ በክርስቶስ የደም ጉልበት የዘላለም ዕዳ የተሰረየለት ለጠየቃችሁ ሁሉ ንገሩ። አደራ ለሙሴ ልጆቻችሁ ቢጠይቋችሁ ታልፈናል በምን ሞት አልፎናል ህይወት ገብቶልናል ኢየሱስ ጌታ ነው ሶስት ጥያቄዎች ልጠይቃችሁ ሁላችሁም ይህን ጥያቄ ምናልባት ብትጠይቁ ጥሩ ነው ለራሳችሁ አምልኮ ለምን አዎ እዚህ ጋር ሪዝን ተቀምጧል እኛ ዛሬ የምናመልከው ስለ በላን አይደለም ስለ ጠጣን አይደለም አምላካችን ነው የእኛ አምልኮ የኛ ምስጋና የኛ ውዳሴ የኛ ስግደት የሚገባው በዙፋኑ ላይ የተቀመጠ እግዚአብሔር አለ አምልኮ ሌላ አይደለም ለእግዚአብሔር ክብር ለወንድሞች ፍቅር። አምልኮ መልኩ ሁለት ነው። ወደ ላይ ብቻ አይደለም፣ ሆሪዞንታልም አለው። እግዚአብሔርን ማክበር፣ ወንድሞችን መውደድ። ስለዚህ በዚህ ትርጉም ውስጥ ሆነን እየተዋደድን ዛሬ እናመልካለን። እስቲ አምላክ አለኝ ይበሉ። እንደገና ሁለተኛ የምናመልካው ለምንድነው? ስለሚገባው ነው። ሰይጣን አምልኮ ፍለጋ ብዙ አድርጓል። ረዱልኝ ብሏል። ከደንገነት የተባረረው አምልኮ ፈልጎ ነው። ሰዎች ጋር የመጣው አምልኮ ፈልጎ ነው። እስቲል የአምልኮ ጥማት ያለው ማን ነው ካላችሁኝ፣ አጋንንት ነው። ግን አምልኮ አይገባውም። አማልክቶች አሉ፣ አይመልኩም። የኔና የአንተ አምላክ ግን ይገባዋል። አራቱ ሽማግሌዎች ሌላ አይደለም ያሉት፣ ታርዳሃልና ይገባሃል። ባካችሁ ጽና፣ አሜን በሉ። እንደው ተወስውሰን አይደለም ስለሚገባው ዛሬ እንዘምርለታለን። አምልኮ ለምን? አምላክ ስለሆነ ስለሚገባው። ስለፈወሰን አይደለም፣ አምላክ ስለሆነ ስለሚገባው። ታርዳሃለን። ለታረደው በግ ዛሬ ክብር ይሆንለት። የአምልኮ ትሩፋትን አንድ ልንገራችሁ። ዛሬ እያመለካችሁ ከእጆችና ከእግሮቻችን ላይ ሰንሰለቶች ይወድቃል። ለምን አመልካለሁ ምን ሊጠቅመኝ የሚል ጥያቄ ላላችሁ እስራቶቻችሁ፣ ቀንበሮቻችሁ፣ መዝጊያዎቻችሁ አሁን እየዘመራችሁ ይሰባበራል። ሐዋርያት ሥራ ዐሥራ ስድስት ላይ በመንፈቀ ሌሊት ግን ጳውሎስና ሲላስ እግዚአብሔርን በዜማ ሲያመሰግኑ ሳለ ድንገት ከሰማይ እንደሚነጥቅ አውሎ ነፋስ ድምፅ መጣ። እያንዳንዱ ከእጅና ከእግራቸው ላይ ሰንሰለት ወደቀ። አንተ እኔን ታመልከኛል፣ እኔም እህልና ውሃን ምንን አለሁ ባርካል፣ በሽታንም ከመካከለ ጥቅማለሁ ማለት ነው። በሩ ይከፈታል፣ ማሰሪያው ይወድቃል። እግዚአብሔር በሽታን ያርቃል። በረከትን ወደ ጓዳችን ያመጣል። ምን ስናደረግ? አንተ እኔን ታመልከኛል።